ማለት አንተ አሁን እንደዚህ አይነት ነገር ለምን የምታስበው በመጀመሪያ ደረጃ ማለት ምን አስፈለገ ቆይ አይ አሁን ባለውበት ሁኔታ ብዙ ነገሮች ያስፈልጉኛል የለኝም በቃ ይሄ ነው ብዬሽ መናገር አልፈልግም እዚህ ላይ ስለዚህ ያንን ነገር ለማሳካት ደግሞ ብዙ ነገሮች ያንን ነገር ማድረግ ግዴታ ነው ወይም ፈጣሪ ያንን ነገር ለእኔ ሰጠኝ ለበጎ ነው ማለት እንደ ፑሽ እያደረኩ ሳወራክ እየገፋው አይደለም፣ ገባህ? ከአንተ ጎን ቁሜኔ የማወራህ፣ ገባህ? እንደዛ እንድትረዳ እፈልጋለሁ። ምንም ነገር ሳወራክ ከአንተ ጎን ነኝ ያለሁት። አሁን የሚፈልገው ነገር አሁን አሁን አንተ አደርገዋለሁ ያልከውን ነገር እዚህ ጋር ባወራው በጣም ብሶ ይናደድባሃል፣ በጣም አይ ምንም አይደለም። ሁ እኔ የወሰንኩበት ስለሆነ ነው። እኔ ከዚህ ላይ ሶሻል ሚዲያ ህይወት ስለዚህ ማውራት አልፈልግም። በዚያው ወይ ግን እኔ ማንም እናንተ አድሬስ ያደረገም እኔ አላውቅም። ያወራሁትም አንድ ከጎን ላለ ጓደኛ ለማምነው ጓደኛ ነው። ግን ብዙ ሰዎች ሰምተው ደርሶኛል፣ ካሁን በፊት ማለት ነው። ግን ይህንን እኔ ወስኜበት ከሰውየው ጋር ተነጋግሬ ጨርሻለሁ። እንዴ ያማ ነገፊርማ ነገፊርማ ይጨርሳል ወይ ቆ ወደ ተረጋጋ አንደ ገልንገልክ እየሰማችሁ እዚህ ውስጥ መቶ አርባ አምስት ሰዎች ታደሰ፣ ቅድም እሷ ፍቅረኛው ደውላልኝ ነበር በጣም እና እኔ ስራ ላይ ስለነበርኩኝ እንትን አልኳት። ምንድን ነው ስላት ቀጥታ ደውዬላት ምንድን ነው ስላት፣ ታደሰን ደውልና አስቆመው፣ ኩላሊቴን እሸጣለሁ እያለ ነው። የሆነ ነገር ቢሆን እኔ ስጠያቂ አይደለሁም። እየሰማችሁ ነው። ስለዚህ አንተ አሁን ኩላሊትን የምትሸጠው ማለት ምንድን ነው? በዚህ ደረጃ ማለት አሁን የገንዘብ ጉዳይ የገንዘብ ጥያቄ አይደለም አንድን አንድ ፐርፐዝ። የዚህ ሁሉ ምክንያት እሷ ናት። ሙሉ ነገር ልናገር እሺ ቆይ እሱ እሱ እያንዴ ጨርስና የዚህ ሁሉ ምክንያት እሷ ናት። ስለዚህ አሁን እንደዚህ አይነት ነገሮችን እኔ ላወራህም አልፈለግኩትም። አንተ ስለጀመርኩ ነው ያወራሁት። ይህን ነገርህን አቁም። አንድ ነገር ልንገርህ። አንተ ፋሚሊ አለ፣ እናት አለ፣ አባት አለ። ስለዚህ ነገ ማየት የምትፈልገው ላይፍ አለ። አንዴ፣ ስለዚህ እኔ ከእሷ ጋር እያወረው ነው። ይህ የምታረጋቸው ነገሮች እሷንም በጣም የሚያናድ ነገር ነው የምታረገው፣ ለሚሰማውን ሰው የሚያናድ ነገር ነው። በፍጹም እንደዚህ አይነት ነገር እንዳታስብ፣ ቃል በቃል ያለች። እኔ ማንንም ለማናደድ አይደለም ከዚህ ላይ የወጣሁት እንደዚህ ላወራ አይደለም፣ ግን ማንንም ለማናደድ አይደለም። እኔ ያለሁበትን ችግር እኔ ነኝ የማውቀው። ብዙ ነገሮችን አሳልፊያለሁ። በቃ እዚህ ላይ ስወጣ ለዚህ አይደለም ችግር አለብኝ ብዬ ላወራ አይደለም ግን እኔ ያሳለፍኩት ችግር እኔ ያለብኝ ችግር እኔ ራሴንም ባለቤቱ ብቻ ነው የሚያውቀው። ብዙ ነገሮች በእሷ ሊሆን ይችላል። ለፍቅር ለፍቅር ነው እኔ የከፈልኩት ያንን ነገር። ግን አሁን ላይ እኔ ባዶ ነኝ። እሷ ስለሄደች አይደለም እኔ ማንም ከጎኔ የለኝም። ያን ደግሞ አንድዬ ብቻ ነው ያለው ፈጣሪ ብቻ ነው ያለው ከጎኔ። ይኸውልህ እኔ አሁን ውሸት እንዳይመስልብኝ እሷ ቃል በቃል ያለችኝ ልንገርህ፣ እንደዚህ እንደዚህ እያለ ነው ዱ ወይም የሚሄድ ከሆነ እኔ ገንዘብ ሰፖርት አደረገዋለሁ እንደዚህ አይነት ነገር እንዳያደርግ ነው ያለችኝ፣ ቃል በቃል የምነግርህ ነገር። እንደውም ረዥም ሰዓት ስትደውል ነበር። ቆይ ይኸውልህ፣ ወይ ተረጋጋ። አሁን አንተ ይኸውልህ፣ ተረጋጋ ታደሰ፣ ይኸውልህ እኛ እኮ ይኸውልህ እዚህ ከአንተ ጋር የቆምነው ቲክታክን ለማሞቅ አጀንዳ ምናምን አተን አይደለም። ኦልሬዲ አንተ ጉዳይ ሚዲያ ላይ ስለወጣ ለዛ ነው ሆነ በነፃነት የማውራክ። ስለዚህ አንተ በዚህ ደረጃ አረቀት የምትሄደው ምን ያስፈልጋል? ኩላሊትንስ ለምንድን ነው የምትሸጠው? ስለዚህ ያለብህን ነገሮች እንደ ጓደኛ እንደ ብራዘርሊ አውራለሁ፣ በውስጥ አውራለሁ ብዬ ተነጋግረናል። እኔም የራሴ ነገር ስላልተመቻቸልኝ ነው። አልገባውም አራት ቀን አምስት ቀን አልገባውም። አንተ በራስህ ከምር የተነስተህም ይህንን መወሰን ምንድን ነው አይኖ ይገባናል። ችግር ውስጥ ልትሆን ትችላለህ። ስለዚህ ይሄ ልታረግ ያልከውን ነገር መጀመሪያ ተረጋጋና የምትፈልገውን ነገር ካለ ተናገር፣ ያሉትን ነገሮች እናስተካክል። እሷ ቃል በቃል ነው ያለችው፣ ኩላሊቱን እንዳይሸጥ ይሄ ልጅ አንድ ነገር ቢሆን ቤተሰቦቹም አያስቀምጡኝም፣ ስለዚህ የሆነ ህይወቱ ቢጠፋ የሆነ ነገር ቢያደርግ እኔም ጸጸት ውስጥ ነው የምገባው ስትል፣ እኔ ከእሷ ጋር ያወራሁት ነገር አለ። ስለዚህ አሁን አንተና እሷ ጋር ትልቁ ችግር እህቷ ናት። እህቷን አውራት አለው። አንተ ግን አሁን እዚህ ዱባይ ለመምጣት ካልክ እንደዚህ እንድታደረገም አንፈልግም። ኛ እኛ ብለናል እኮ እናመጣህ አለን፣ ነገሮች እስከሚስተካከሉ እዛ ስራ እንፈልጋለን ያልነው። ስለዚህ እስቲ በትክክለኛው ምንድን ነው አንተ አሁን እንደዚህ አነሳሳ? ምንድን ነው ለምንድን ነው ኩላሊቱን የሚሸጥ? ለምንም አይደለም ግን አሁን ላይ እኔ ምንም ነገር የለኝም። በቃ ምንም ነገር የለኝም። ቤቴ ላይ እንኳን የምቀምሰው እንኳን የለኝም። እውነቴን ነው የምናገረው። ፈጣሪ ብቻ ነው የሚያውቀው። እና ይሄ ሁሉ ነገሮች የመጡ በቃ በአንዳንድ ነገሮች ዲስተርብ በመሆን ነው። የሁሉ ፈተና ይመጣብኛል ብቻ ብዬ አስቤ አለም ይማላቅ ግን ደግሞ ይህን ለመዋጣት ፈጣሪ ከሰጠኝ ያው በሱ እንደማይፈቀድ አውቃለሁ በፈጣሪ ዘንድ። ግን እኔ ደግሞ ያው በህይወትም በዚህ እኔ ራሴን ከማጠፋት እንደዛ በዛም መልኩ ራስን ከማጥፋት አይተናነስም፣ ግን ያው ተመሳሳይ ነው። ግን ለእኔ ለመኖር እድል ይሰጠይለውን ፈጣሪ በማለት ይህን ለማድረግ ወስኛለሁ። ሌላ ነገር አይደለም፣ ወሬ አይደለም። ማንም ያውራ ማንም ምንም ያውራ ምንም። እኔ የደረሰብኝ እኔ ነው የማውቀው። ማንም ሊያወራ አይችልም። ግን እኔ የደረሰብኝን የኔን ቁስል ራሴ ያውቃል። እዛ ኦኬ፣ እሺ የምትሉት ነገር ካለ ገስት ላይ ያላችሁ ሰዎች በሉትና፣ ወደሚቀጥለው መፍትሄ እንሄዳለን። እሺ ሙሌ፣ አሁን እሱ ኩላሊቱን የሚሸጥበት ዋነኛው ምክንያት ሌላ አይደለም ገንዘብ ያስፈልገኛል ብሏል። አይደለም እሷ የእሱ ደህንነት የእሱ ሰላም መሆን እያስጨነቃት አንተ ጋር ደውላ እየጠየቀች ነው አይደለም። ወደ ዱባይ ከምትወስደው ምንም ቢሆን ዘጠኝ ዓመት ማለት የአንድ ልጅ እድሜ ነው። እንኳን እንደ ባልና ሚስት አብሮ ይኖረው አይደለም፣ ለተዋወቀ ሰው እንኳን ከባድ ነው አብሮ እንደቸገረው ታውቃለች። ዱባይ ድረስ ከምትወስደው ይሄ ልጅ እኮ ዱባይ ሊመጣ ወራቶች፣ ስድስት ወር፣ አምስት ወር ፓስፖርት እስኪያወጣ ጊዜ ይፈጃል። ዱባይ ደግሞ ለመምጣቱ ኢትዮጵያ ላይ መጀመሪያ መብላት መጠጣት አለበት። ደህንነቱ ካሳሰባትና እውነት እሷ ያሳለፈችውንና አብራ የኖረችውን ፍቅር አስባ መርዳት ከፈለገች ግዴታ ዱባይ አይደለም ማንጣት ያለባት ምንድን ነው የሚያስፈልግ ብላ ሶስተኛ ወገንም አያስፈልግም። ባለመግባባት ተጣሉ እንጂ እኮ ጠላት አይደሉ አደለ? ባለመግባባን፣ የተለያዩት ደውላ አውርታ ምን ያስፈልጋል፣ ስራ እንደነበረው ታውቃለች።